ሰላም ሰላም፣ ምታደረጉኝ በጣም አማመሰግን ነው። እግዚአብሔር ያክብርልኝ፣ ውዱቼ ዛሬ እዚህ ጋራ ሾርባ ጀሪሽ አሰራር ላሳያችሁ ነው። በዚች በማሽን የተከተፈ አንድ ትልቅ ራስ ሽንኩርት እዛ ጋ ዲስቲ ውስጥ ጨምሬአለሁ ማለት ነው። ይኸው እንደዚህ ትንሽ ጠበስ ጠበስ አድርገዋለሁኝ። ከዛ አንድ ትልቅ ካሮት በካሮት መፈቅፈቂያ የተፈቀፈቀ አምጥቼ እጨምርበታለሁኝ ማለት ነው ወይም እናንተ መፈቅፈቂያ ከሌላችሁ በደንብ በደቃቁ መክተፍ ትችላላችሁ ማለት ነው። እኔ ግን በቀይ ስር መፈቅፈቂያ ፈቅፍቀዋለሁ። እዚህ ጋራ ደግሞ ከጎኑ ክለብ ሳንዶች አብሬ አሳያችኋለሁ ማለት ነው። በጣም ትወዱታላችሁ። እኔ ቤት በጣም የሚወደድ ል በፍቅር የሚበሉት በፍቅር የሚያዙ የሚጠይቁ ስራ ነው። በተለየ ሴትዮዋ ናት፣ በጣም ነው የሚወዱት። እዚህ ጋራ ይሄ ጀሪሽ ነው። እኔ አንድ ትልቅ ኩባያ ነው እዚህ ጋር የዘፈዘፍኩት። ከሀይዴ ቀብለ የዘዘፍችዋለሁ። በደንብ አጥቤ እንደምታዩት ንጹህ ውሃ ነው። በደንብ መታጠፍ ያስፈልገዋል ጀሪሽ ማለት ነው። እና ጓደኞቼ እዚህ ጋር ይሁ ካሮቴን ጨመርኩኝ። ከዛ እንደ ጥብስ ጥብስ አረገዋለሁ። በነገራችን ላይ ቅመም አያስፈልገውም፣ ጊዜ አይወስድም። በጣም ቀላል ነው። በአርባ አምስት ደቂቃ ይበስልላችኋል። ይሄ ጀሪሹ ማለት ነው። እዚህ ጋራ ይሄው ጀሪሽን አምጥቼ ቀጥታ አጥልዬ ከተዘበዘበበት ዋሌ ማለት ነው። እንደዚህ ትንሽ ጠበስ ነው የማደርገው፣ ብዙ አይደለም። ከዛ ዚህ ጋራ ጓደኞቼ ክራፍት እና ሽበት ጨምርበታለሁ። የተከተፈ ይሄው ጨመርኩበት ማለት ነው። ትንሽዬ እንደዚህ ቆላ ቆላ አረጋል። ያኔ ጠበስ ጠበስ ነው የሚባለው። ጠበስ ጠበስ እንደዚህ አረጋለሁ፣ ማቁላላት ማለት ነው። ብዙም ጊዜ አይፈጅም፣ ምንም አይፈጅም እና ምንም አይነት ቅመማ አያስፈልገውም። የክራፍትና ሽበቱ ብቻ በቂው ነው። የክራፍትና የሽበት ልዩ ጣዕም ነው ያለው። ምግብ የምትሰሩ ሰዎች ወይም የምግብ ጣዕም የምታቁ ሰዎች ታቁታላችሁ ማለት ነው። በጣም ልዩ ሾርባ ነው። በጣም ይወደድላችኋል። ስሩና ሞክሩት። እናንተም ጣጡ ትወዱታላችሁ፣ ሞክሩት። ይህ ጓደኞች እዚህ ጋር ወይም ከለስኩኝ፣ እንግዲህ ንጹህ ውሃ አምጥቼ የጨምሬበታለሁ ሌላ ነገር ምንም አያስፈልገውም ማለት ነው። ይህን ቀጥታ ክድን አድርጌ ለአርባ አምስት ደቂቃ አበስለዋለሁ ማለት ነው። ከዛ ኔ ዛች ጋር ሌላኛውን ሳንዱች ክለቡን እሰራለሁ ማለት ነው። በደንብ የቀስ እያሳየኋችሁ ያ የጨመርኩበት እንትን ነው ሳህኑ ላይ የቀራውን ክራፍትና ሽበቱና ሸበት እና ክራፍት ለሹርባ በጣም አሪፍ ነው። ካላችሁ ጨምሩ፣ ከሌላችሁም ችግር የለም። ስኬ ኦኬ እንዳላችሁ ቤት እንዳፈራው ነው መስራት ያለባችሁ። ይህን ድስት ታውቁታላችሁ ይሆን እንግዲህ፣ ተጠንቃችሁ ስሩ፣ ከባድ ድስት ነው ይህ። እዚህ ጋር ማማስለው ግማሽ የሾርባ ማንኪያ ነሻ ነው። ያ ዛጋ የጣር ነው። ጀሪሺ ወይም ሾርባችን ከበሰለልን በኋላ ጫዋችን ልናረግ ስንል እንጨምርበታለን ማለት ነው። ትንሽ ወፈር እንዲያደረግ ነው። ለድለድ ያለ ነገር እንዲሆን ነው። ነሻ ከሌላችሁም ነሻ ማንጨምር የምትል ከሆነ ግማሽ ፍንጀን ወይም ግማሽ ስኒ ክሬማ ጠቢህ መጨመር ትችላላችሁ ማለት ነው። ትንሽ ደንደን እንዲያደረግ ነው። እዚህ ጋር ዶሬን እንግዲህ እንደምታዩት ቀይ ሽንኩርት፣ ምስማር፣ ሄል ወረጋ አርጌ ቀቀልኩት። ጫው እንዳረሱ ጫው ጨምርበታለሁ። እንቁላልም እዛ ጋር ሶስት እንቁላል ቀቅያለሁ። ውሃና ትንሽ የጫው አርጌበ ማለት ነው። ከዛ እዚህ ጋር መጨረሻ ላይ በስሎ ነው ይሄው እያያችሁ ነው። እኔ ብላክ ፔፐር አድርጊበታለሁ እናንተ ወይት ፔፐር ካላችሁ ወይት ፔፐር ጨምሩበት ማለት ነው። ይሄ ውፍረቱ ይሄን ይመስላል እያሳየኋችሁ ነው። እዚህ ጋር አለቀ የሾርባ ስራ ማለት ነው። በጣም ቀላል ስራ ነው። ለጾመኞችም ይሆናል። ምን ይለው ምን ይለው ከዛ እዚህ ጋራ የእንቁላሉን ቢጫውን ፓርትና ነጩን ፓርት እናወጣለን፣ ለየብቸው ማለት ነው። ቢኮዝ እዚህ ጋራ ክለብ ሳንዶች ልንሰራ ነው ማለት ነው። በነገራችን ላይ የክለብ ሳንዶች በየሁሉም ሀገር ሞጣም ላይ ምናምን ይሸጣል በውድ ዋጋ ማለት ነው። እኔ ግን እኔ ቤት ውስጥ አገላብጬ እንቅር በቀር ጠንብር አርጌ እሰራዋለሁ ማለት ነው። አያችሁ፣ በጣም ቀለል ስራ ነው። በጣም ደስ እያላችሁ ነው የምትሰሩት። እዚህ ጋራ ሶስቱም ላይ ዞሮ የሚበሰለው እዚህ ጋር አለ። አንዳንድ የሾበ በማንኪያ ማይኑስ ውስጥ ትጨምራላችሁ፣ የቢጫው ፓርትም የእንቁላሉ ነጩ ፓርትም ላይ። ከዛ ሆት ፓፕሪካ አረኩኝ እዚህ ጋር የሚያቃጥል ነገር ስፓይሲ ምናም የምትወዱ ከሆነ ሰዎቻች የሚወዱ ከሆነ መጨመር ትችላላችሁ፣ ለእናንተም ከሆነ መጨመር ትችላላችሁ። እኔ ሴት ቤት ስለምትወድ እኛ ቤት የሚያቃጥል ነገር ደፈር የምታረግ እሷ ናት። ይኸው ጨመርኩላት እንደምታዩት ማለት ነው። ከዚህ የድንች መጨፍለቂያ ነው። የድንች መክረሻ ይባላል፣ እንደዛ ሲባል ነው ማቀው። ያቺ ቢጫው አፓርት ትቀላል ናት። በማንኪያም እንደዚህ ትጨፈለጋለች ማለት ነው። ግን ይሄ ነጩ የእንቁላሉ አፓርት ትንሽ ጠንከር ያለ ነው። ትንሽ ብዙ አይደለም ጠንከር ያለ ነው። ትንሽ እዛ እንደዚህ ይሄው በድንች መጨፍለቂያ አምጥቼ ንጭ ፍለቅ አድርገዋለሁ ማለት ነው። እዚህ ጋር ውድ እንቁላሉ ስቀቅሎ ጫው ከጨመራችሁ ጫው መጨመር ድጋሚ አያስፈልግም። ብላክ ፔፐር ትንሽዬ የከመሆነ አሱ ላይ ከሆነ ወይም ልክ እኔ እንዳረጉት ብላክ ፔፐር እና ሆት ፓፕሪካ የሚያቃጥል ስፓይሲ መጨመር ትችላላችሁ፣ እንደ እናንተ ፍላጎት፣ ሰዎቻችሁ እንደሚፈልጉት፣ እናንተም እንደምትፈልጉት እንደምወዱት መስራት ይሄ ይቻላል ማለት ነው። ይህም እንደምታዩት በዚህ መልኩ አድቅቀዋለሁ። መክተፍም ይቻላል ድቅቅ አድርጋችሁ እንደዚህ አይነት መኸረሻው የድንቹ መጨፍለቂያ ከሌላችሁ ድግቅ አርጎ መቅጠፍ ምን ይቻላል ማለት ነው። ይህ እንደዚህ እዚህ ጋር አለቀ ማለት ነው። እያሳየዋችሁ ነው። ይሄ የእንቁላሉ ቢጫው ፓርት ነው። ሌላ ክሬም ነገር ምንም እንዳይመስላችሁ፣ ራሱ እንቁላሉ ቢጫው ፓርት ነው። እንደ ክሬም ነው የሚሆነው። እንዴት እንደሚጣፍጥ ማሪያም ነው ነግራችኋለሁ። ስለዚህ አሳ አሳ ነው የሚለው ማለት ነው። ማሪያም በጣም የሚጣፍጥ ነው። ከዛ ሴትዮ ምንድን ነው የሰራሽው አለች። ክለብ ሳዱች ነው ስላት፣ ስታየው ነው ያወቀችው። በጣም ጣፍጣለች እና በጣም ወዳልኛለች። ማርያም በጣም ነው የሚወዱት። በነገራቸው ላይ በሁለት ቀን በሶስት ቀን አንድ ቀን ይሰራልኛ ቤት እዛ ሲጋ ላይ ቺ ተወስተራለች። ጓደኞቼ በጣም ወድጃ ተመችታኝ ነበረ። የምወደው ነገር እና የምወደው ሰው አይበረክትልኝም። የምወደው ሰው ወይ ከአለሁበት አካባቢ ወይ ወይ ርቃለሁ፣ ወይ እነሱ ይርቁኛል

እኔ ሳውጣው ደግሞ እንደዚህ ከታች ሚክ እንዲጫን የሚደረግ ነገር አላት። እሱን ተጭኝ ሳውጣው የሚያምል ከለር ብራውን ክለር ይዞ ነው የሚወጣልኝ እና እንደዛ ሳረክ መሰለኝ ተበላሽች። ብቻ እርግጠኛ አይደለሁም። በማግስጧ ልሰራባት ሲ ጸጥ አለች፣ ጸጥ አለች። ከዚያ በመጥበሻ ጀመርኩኝ ማለት ነው። እኔም እና ጓደኞቼ እዚህ ጋር ሳንዶቻችን ለመስራት ያው ሳህና አምጥቻለሁ፣ ሳህና አዘጋጅቻለሁኝ። እዚህ ጋር የቲንግ ጠርታኝ እጅ የነበር መስል የተመልሽ የመጣው እዛ ጋ እንግዳ ነበረብኝ። እዚህ ቅን ማለት ነው። ብዙ ምግብ ሰርቼ እንዳለ ሙድጆችን እዚ ያሉትን ሰርቼባቸዋለሁ። ሁሉንም ግሎ ስለነበረ ይው በጨርቅ እያቀዘቀስኩ በእኔ ቤት ማቀዝቀዜ ነው የእሷ ገመድ ስላጠረብኝ ማለት ነው። የዚ ቴት ውስጥ ተሯ ገመድ አጥሮብኝ ወደዛ ለማስጠጋት ነው እንደዛ በእኔ ቤት እያበረድኩኝ ነው ማለት ነው። ከዛ እንዳልቀዘቀዘ ሳቅ ፎጣውን እዛው ላይ ቁጭ አረኩትና ስራ ይንቀጠልኩኝ ማለት ነው። ገመዱ ያው እንዳይቀጠልብኝ ነው ኤሌክትሪክ ስለሆነ ጥንቃቄ ማድረግ ግዴለናል። ከእግዚአብሔር ቤታች ጠንቀቅ መስራት አለብን። አይኖ ጠባቂ እግዚአብሔር ነው፣ ግን እግዚአብሔር ጠብቀ ብለን መፈታተን የለብንም። ራሳችንን በተቻለ መጠን እየጠበቅን ነው ስራ መስራት ያለብን። እዚህ ጋር አርጌባታለሁ። ውስጥና ለማውጣት እየታገልኩኝ ነው እኔ ልከፍታ ስል እንደዚህ አታወጣም። ራሷ ስታወጣ ደግሞ ራሷ አድርጋዋለች እና ዙሪያውን እንደዚህ ማለማድረግ ይቻላል። በነገራችን ላይ እኔ ቪዲዮ ላይ ፖስት አደረግላችኋለሁ። ሴትዬ የዛን ቀን እንደዚህ ብዙና ወይም ይህን ቶስቱን ሙ ሲሊኝ ሙ ሲሊ ስላለች ነው እንጂ ማለት እንደዚህ ብራውን ከለር እንዲይዝ ማለት ነው እንደዚህ አድርጊ ስላለች ነው እንጂ ክለብ ሳዱች እንደዛ አይደረግም። ኖርማሊ ጀስት ይህን ቶስቱን ታመጣላችሁ። ዙሪያውን ቆርጣችሁ ጥላላችሁ በነጩ ይሰራል ማለት ነው። እዚህ ግን የእኔ ሴትዮ እንደዚህ እቃ ወይም እንደዚህ ብራውን ክለር እንዲይዝ ፈልጋ ስለነበረ በቶስተር ስር ይልኝ አለችኝ። እሺ አልኩ። ያ እንግዲህ ታዛዥ ነን፣ ከሺ ይበልጣል። እሺ ነው። እዚህ ጋር ደግሞ ለሴትዮ እናት ነው። ብራውን ቶስተር ልክ እንደዛው እያደረኩኝ ነው። አንቺ እንጃንችል ቶሎ ቢያ በጣም ነው የሚወደድላችሁ። ይህን ሰርቶ የመከረ ኮሜንት አድርግልኝ። በእርግጠኝነት ልክ እኔ እንደዚህ አድርጌ እንደምሰራው፣ ይው ዙሪያውን እንደዚህ ቅፍፍ መቁረጥ አለባችሁ። ዙሪያውን አይወዱም ማድረጎች አያስፈልግም። ሲጀመር ለዚህ ስራ ዙሪያው አያስፈልግም ማለት ነው። እና እኔ እንደምሰራው እንደዚህ በእኔ ጠሪቃ በእኔ ስታይል ልክ እንደኔ እንደዚህ አርጋችሁ ከሰራችሁ፣ በጣም ነው የሚወደድላችሁ። በጣም ተወድታላችሁ። እናንተ ስሩና ብሉ እላችኋለሁ የሀገሬ ልጆች ለጠዋት መስራት ከፈለጋችሁ ጠዋት ላይ እኔ አሁን ማታ አራት ላይ ነው የሰራሁት። ከሾርባ ጋ ዶሮ ቀቅላችሁ ማሳደር ግድላችኋል፣ ምክንያቱም ያጣድፋችኋል። እኔ እንዲሁ አረቦች ላይ እንዲሁ አላውቅም። ጠዋት ላይ እና የሆነ በሚርባቸው ሰዓት ምግብ ሲሰራ ያጣድፋሉ። ከዛ እዚህ ጋር ጓደኞች ቶስቴ ላይ ማይኑዝ አምጥቼ እንደዚህ እለቀልቀዋለሁ። አንድ ሳንዱች ለመስራት ሶስት ሶስት ያስፈልገን ማለት ነው። ማይኑዝ ግዴታ ነው መለቅለቅ፣ ምክንያቱም ያጣብቅልናን ማለት ነው። ከዛ በመጀመሪያ የነጩን የእንቁላል ፓርት እንደዚህ ሰሙ ሌለ ያረግኩ። በመጀመሪያ ሀስና ቲማቲም ማረግ ትችላላችሁ፣ ነጩን የእንቁላል ፓርት ከማድረጋችሁ በፊት ማለት ነው። እኔ ግን ያው ከስር እንቁላሉን አድርጌ ከዛ ቲማቲምና ሀሱን እንደዚ አድርጌዋለሁ። ቲማቲምና ሀሱን እንደፈለጋችሁ አድርጋችሁ መቁረጥ ትችላላችሁ ቡዶቼ፣ እናንተ እንደምትፈልጉት ምትፈልጉት። ቲማቲምን በረጅበት ስላይስ መክተፍ ይቻላል፣ ችግር የለውም። ከዛ አሁንም ሌላኛው ከላይ ማድረገው ነው፣ እንደዚህ ማይኑስ ቀባቀባ አድርገዋለሁ ማለት ነው። ከዛ ውስጥ እዛኛው ላይ ቁጭ አድርገዋለሁ። ከዛ እዚህ ጋራ ቢጫው የእንቁላሉ ፓርት መቅደም አለበት። እኔ ግን ዶሮውን ተሳስቼ አድርግ ያለው ግን መልሼ አንሰዋለሁ ይመስለኛል። ይቅርታ። እዚህ ጋራ ጓንት ስለሌለኛው ጓንት አለብስኩም፣ ካለ ለብሳለሁ፣ ከሌለ የለም ነው። እኛ ጋ ኖርማል ነው፣ ችግር የለም። ይሄው እንዳልኳቸው መለስኩት። ዶሮውን እንቁላሉ ቢጫው ፓርት ነው መቅደም ያለበት። ከዛ እዚህ ላይ ኸስና ቲማቲም እንጨምርበታለን ከዚህ በላይ ማለት ነው። ቆያ ሞስጪ እዛ ላይ ያስቀምጠዋል ከዚህ በላይ በለይ ኸስና ቲማቲም እናረጋለን። ኸስና ቲማቲማችን ካረግን በኋላ ዶሯችንን አምጥተን እንጨምርበታለን። ሌላ ሶስተኛዋን ቶስት አምጥተን ባናቱ እንደፋበትና እንቆርጠዋለን ማለት ነው በቢላ ስላይስ፣ ወይም ሶስት ማዕዘን አድርጋችሁ ትቆርጡታላችሁ። ይህ ሶስተኛውንም ትቀቡታላችሁ። ከዛ ዶሮቹን ታረጉና መጨረሻ አናቱ ላይ ዶሮ ነው የሚሆነው። ወይም ዶሮ ዶሮውን መካከልም አድርጋችሁ ቢጫው ወንበርቱ ከላይ ይቻላል። እንደፍላጎታችሁ እናንተ ደስ እንደሚላችሁ ስሩ፣ ችግር የለውም። ግን ትክክለኛው አሰራር ይሄ ነው። ይሄው እንዳማሳያችሁ ማለት ነው ወስዳቸው ወስዳችሁ ድፍት ታረጉና ይሄን ይቆረጣል፣ ስላይት ማለት ነው። ቆረጭ እዛ ጋር በጎንደር ተርድር የሆነ እኔ መጨረሻ ላይ ብቻ ያሳያችኋለሁ። እርግጠኛ ነው መቼም። ከዛ ደግሞ እዚህ ጋር ያው ሌላኛው ደግሞ እየሰራሁኝ ነው። ይኸው አንድ ሳንድች ለመስራት ሶስት ስላይስስ እንደዚህ ነው የሚያስፈልገው ሶስት ማለት ነው። እዚህ ጋር እያሳየኋችሁ ነው። በነገራችን ላይ በድምጽ ነበር የሰራው። ተዛም ይረብሽ ድምጽና ምንጫጫታ አገባብኝ እና ይሄው አሁን ሪከርድ እያረኩላችሁ ነው፣ ማለት ነው ውዶቼ። እንዴም ወጣችሁ፣ ለምን እንጫጫባችሁ? ይሄው እዚች ጋ እንዴ፣ ቢጫ ፓርቲም አምጥቼ የለቅለቅ ለቅለቅ አረጋለሁ ኔታችሁ። ከዛ እንደዚህ ቁጭ አረጋታለሁ። ከዛ ዶሮ እናረጋለሁኝ ማለት ነው። በሁለቱም አሰራር ነው ያሳየዋችሁ። ይኸው ሀሴን እንደዚህ አረኩኝ። ከዛ እነዚህ ጋራ ዶሮቹን ታምጡና ትጨማምዱበታላችሁ። ይሄ ትንሽዬ ስለቀራች ስለነበረ ከዶሮ በላይ ነጭን የእንቁላል ፓርት ጨመርኩበት ማለት ነው። እዚህ ሶስ ስቴን አምጥቼ እንደዚህ ዴፍ ታርጋለሁ። እዚህ ጋር ቁርሱ ያስቸግራል። በደንብ ግጥም አድርጋችሁ፣ ንቅ አድርጋችሁ፣ ወደታች ጫን ብላችሁ ይዛችሁ ቁረሱት ማለት ነው። ክለብ ሳንዱች እንደዚህ ለመቁረስ ትንሽ ያስቸግራል፣ ግን እንዳትፈሩ ይዟችሁ እንደዚህ ጫን ብላችሁ ይዛችሁ ቆርጥ እንደዚች አይነት ስቲኪኒ ይቆርጠዋል። እዛ እዚህ ጋር ይቺ ስቲኪኒ ነው፣ ሲኪኒ ትባላለች መሰለኝ። ይሄን አምጥታችሁ እንደዚህ እንደ መርፌ ማለት ነው ወገብ ታርጋችሁ ይዘላችሁት ማለት ነው። እንደዚህ ለማድረግ ወይም ወደላይ እንደዚህ ለማስቀመጥ ይመችሃል፣ ሊቀመጥሃል ማለት ነው። ይህ እየሞት አምስት ስታይል አሰራር ሆቴል ውስጥ በውድ ብር የሚሸጥ ሳንዱች ነው። ቤት ውስጥ እንዲያገላብጡ መስራት ይቻላል። ኖርማል ነው፣ ካለ ምንም አይቸግርም ማለት ነው። እና መጨረሻው ይሄን ይመስላል ልጆቼ። አምጪና ሁሉም ድርድርሽ ያሳያችሁ እንጂ አንቺ ልጅ ታይ። ይሄ ብራውን ለሴትዮ እናት ይሰራውና ሾርባዬን፣ ምግቤን በጣም የሚወድልኝ ለሴትዮ እናት ሾርባማ ደጋግመን የሚጠጡት የሚያዙኝ፣ አምጪልኝ ይሉኛል እና ይህን ይመስላል መጨረሻው ማለት ነው። ጉዶቼ ጥራፍ ያሌና አዋሌ ኮከሜን ኮከምን እና ጓደኞቼ ሾርባው መጨረሻ እዚህ ጋ ላሳያችሁ። ከበሰለ ከዛ ተቀጠከ ከበኋላ በኋላ ውፍረቱ ይሄንን ይመስላል፣ ነሻውንም ከጨመርኩበት በኋላ ማለት ነው። ጫዋቹንም እንዳትረሱ ተአማርጉ። በጣም ልዩ ሾርባ ነው፣ ይወደድላችኋል። ማሪያም